ይጠርታኛል፣ አፈን አትክፈት። አሁንም እኔ እናንተ እያጣላን አፈን እንዳከፍት የባሰው መጣ። ከዚህ በላይ ማለት ነው። ጭራሽ ዳኒ የኔ ውድ እያለ አልመጣም። የኔ ውድ አትጨነቅብኝ። ሌላ ኮሽታ ማለት ነው። ከዚህ ሌላ የማታቂው ነገር አለ። ስለ እነሱ ከካሜራ ጀርባ ንግርሻ አለው ብሎ ሌላ ሌላ ኮሽታ መጥቷል ማለት ነው። መቼም እርቅ አይወርድም፣ መቼም ማለት ነው። አሁን የሶሲ ማለት ጥፋቷን እያወቀች ለምንድን ነው የምትማታው? እንዴ፣ ምንድነው ምን ማለት ነው የምትማታው? እንዴ ጤነኛ አይደለችም። እሷ ራሱ ጥፋተኛ ነች አይደለ። ጥፋተኛ ሰው አይማታም እንዴ። እሱ አልተጠራም አይደለ። አልጠራችሁም እግዚአብሔርን እያለች ነው የማለች ነው። እኔ ፕራንክ እያደረገቻቸው ነው ብያስብ የነበረ ግን አይደለም። ሆኖም ግን ብሩኬ አልጠራችሁም አይደለ፣ እሷ አጠርተው መምጣት አልነበረበትም። እንዴ ነገሩ እነሱም እንዲበርድ አይፈልጉም። እንዴ እሺ ባለቤቱ እሱ ነው እሺ ኬዞቹ ሁለቱ ናቸው። መጡ ይበል ግን አራታቸውም እሳት ውስጥ ናቸው። አሁን እሳት ውስጥ ሆነው ማን ነው የሚያበርዳቸው? ኧረ በስማም ኧረ መጭ ማለቅ ኧረ መግማት መግማማት አሉ ማማዝነሽ እና በጣም ያነድዳል። ማርያምን አሁን ዳኒ አሁን ብርኬ በጣም እያናደደው ነው፣ እልህ ውስጥ እያስገባው ነው። ብርኬ ማለት ነው ሀይሚ፣ የኔ ውድ እና አትጨነቅብኝ። ጭራሽ ማለት ነው ደግሞ ጸጉሯን ያስተካክላል። አንተ ኮ እኔ ስነካ ትመታለኝም ማለችው፣ እንዲ ስንትን ሲነካት ይሆናል ወይስ እኔ እንጃ። ከዚህ በፊት እሷ ነቅተዋት ሳይጣላ የቀረበት ቦታ አለ እንዲ? እንዲህ ከጁሲ ተደባድቧል፣ ከጁሲ ከናቲ ተደባድበዋል፣ ከቢኒ ተደባድበዋል፣ ከሚኪ ሚኪ ነው የሚባለው ተደባድበዋል። እና ኒንጃ በስምም አትንኩኝ ብላለች፣ ስሜን አትጥሩ ብላለች። እና አንዳንዴ በሆት የምናደርጋቸው ነገሮች፣ የምንናገራቸው ነገሮች አናቅም። የምር በኋላ ዋጋ ያስከፍሉናል። የምር ሰሆነ የማይሳሳት የለም እንዲህ ሰው አጥፍቶ ይቅርታውን ጥፋቱን አውቁ ይቅርታ ከጠየቀ እኮ ከጥፋቱም በላይ ነው ይቅርታ መጠየቅ ማለት ነው። እና ይቅርታ መቀበል ደግሞ መሸነፍ አይደለም። እንዲህ አምላካችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ እያሰቃዩት ያ ሁሉ በደል እያደረሱበት እኮ የሚያደርጉትን ያቁምና ይቅር በላቸው ነው ያለው አደለም? ይቅር አላቸው እኮ እንዴ ባርባር ይፈታ ክርስቶስ ይሰቀላልን ያሉት። በርባር ማለት ሰውን አጥፊ በሊ በቃ ምንም ርራይ የሌለው እሱ ይፈታልን ነበር ያሉት አለ። እንዴ የሚያደርጉትን ያቁም እና ይቅር በላቸው ያለው እና ሀይሚዬ፣ የኔ ናት፣ የኔ ማ፣ የኔ ቀበጥ ምን ልበልሽ? እና እባክሽ፣ እባክሽ፣ እባክሽ፣ እባክሽ ይቅርታን አብርጂ፣ አብርጂ በቃ እነሱ ጥፋተኛ ናቸው። አዎ ጥፋተኛ ናቸው። ሙሉ በሙሉ ጥፋተኛ ናቸው። ሶሲ ጥፋተዋን ያምና መደባደብ አልነበረባትም። እልህ ውስጥ አሁን ብሩኬን እያስገባ ያለው ዳኒ ነው። ዳኒ በጣም በጣም ማለት ነው እያበሳጨው ነው። በዛ ፕራክ የሆነ ሚያረገው ያለው አላቅም እና በጣም ይደብራል እና ሀይሚዬ እኔ ናት። እባክሽ ንቂ። ከሱ ጋራ ግዴታ ሁኚ ማለት አይደለም ግን፣ ይቅርታ አድርጊለት። የመሆን ያለመሆን መብትሽ ነው። በማንም መብት ማንም አይቀፋም፣ ግን ይቅርታ አድርግለት። የምር ይቅርታ አድርግለት። በቃ እንደዚህ ሆናችሁ ሚዲያ ባትመጡ የእውነት የተመረጠ ነው።